አንድ ቀድ አንድ ሪፖርት ለተቀናጀ አባይ ተፋሰስ የሲቪክ ማህበራት ሚና በሚል መሪ ሀሳብ በአባይ ተፋሰስ ላይ የሚመክር የውይይት መድረክ በዛሬው ዕለት ተካሂደዋል። የውይይት መድረኩ የማጠናቀቂያ ምዕራፍ ላይ የደረሰውን ታላቁ የኢትዮጵያ ሕዳሴ ግድብን ከደለል በመጠበቅ ከትውልድ ትውልድ እንዲተላለፍ ለማድረግ ያለመ ነው። በዚህ ወቅት የታላቁ ሕዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት ዋና ዳይሬክተር ዶክተር አረጋዊ በርሄ ግድቡ በመንግስትና በህዝብ ተሳትፎ የማጠናቀቂያ ምዕራፍ ላይ መድረሱን አብራርተዋል። ዶክተር አረጋዊ በገንዘብ፣ በሞራል፣ በጉልበትና በፐብሊክ ዲፕሎማሲ የተፈጥሮ ሀብታችንን የመጠቀም መብታችንን እውንህ እንዳደረግ ነው ሁሉ በተፋሰስ በውሀና መሬት ጥበቃ ስራ ልንደግመው ይገባል ሲሉ አስገንዝበዋል። በታላቁ ሕዳሴ ግድብ ወንዞቻችን በመገደብ የተፈጥሮ ሀብታችንን የመጠቀም ሉዓላዊ መብታችንን ያረጋገጥን ቢሆንም በሌሎች ወንዞችም በዘላቂነት የሚቀጥል የማያቋርጥ ሂደት መሆን አለበት። የኢትዮጵያ ህዝብና መንግስት እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋሞች ሁላቸውን በህብረት ተሰልፈን ዛሬ በታላቁ ሕዳሴ ግድብ ያገኘነውን ድል ወደፊትም በርካታ ግድቦችን በመገንባት የተፋሰስ ልማት ስራዎችን አስፋፍተን በመስራት በመላው ሀገሪቱ ከታትለን የምንደግመው መሆን ይኖርበታል። መድረኩ መንግስታዊና መንግስት ያልሆኑ የምርምር ተቋማትና የሲቪክ ማህበረሰብን ባሳተፈ መልኩ የተበጣጠሱ እውቀቶችን ደምሮ ለሕዳሴ ግድብ አስተማማኝ ስነ ምህዳርን ለመፍጠር የሚያስችል ሳይንሳዊ እቅድ ለማዘጋጀትም የሚያግዝ ነው ተብሏል። ትልቅ የኢኮኖሚ ፋይዳ ያለው በጣም ብዙ ሰፊ የሀገር ሀብት የፈሰሰበት ስራ ነው። ስለዚህ ያ የሀገር ሀብት የፈሰሰበት ስራ ዘላቂ እንዲሆን ተፋሰሱን መጠበቅ ያስፈልጋል። እንዳየ ነው በጥናት የተረጋገጠ ተፋሰሱ ላይ የምንሰራው ስራ የግድቡን የአገልግሎት ዘመን ከእጥፍ በላይ ያሳድገዋል። ስለዚህ ያ ደግሞ ወደ ኢኮኖሚ ጠቀሜታ ስናየው በቢሊየን የሚገመት ጠቀሜታ ያለው ነገር ነው እና ትኩረት የተደረገበት ምክንያት ያ አካባቢ ካለው ጠቀሜታ እዚያ አካባቢ የፈሰሰው ሀብት ለዘላቂ ዘላቂ እንዲሆን ከማድረግ ጋር የተሳሰረ ነው።